የመተባበር አርማ የአንድነት ምልክት፣ ታላቁ የኢትዮጵያ ህዳሴ ግድብ መቻል ህዳሴን ህዳሴም መቻልን ሆኗል። ግን በቁጭት ደግሞም በወኔ ለዚያው ነው። ለነጻነት የመዋደቅ አብነት ከሆነው አድዋ ጋር መነጻጸሩ፣ የዛ ጊዜ ዘመናዊ መሳሪያ የለኝም ብሎ ለቅኝ ገዥነት ራሱን አሳልፎ የሰጠ ዜጋ ነበር። በአሁኑ ጊዜ የብድር አገልግሎት ማግኘት ተከለከልኩ ብሎ ወደኋላ ያሸገሸገ ህዝብ ከሚበላው ከሚጠጣው ካሉት ነገሮች ሁሉ ቆርሶ አስተዋጽኦ አድርጓል። ሀብት የመጠቀም ትልማችን የማደግ የመለወጥ ተስፋችን ላይ ጠላት ሲቆም ሆ ብሎ ተነስቶ መመከትን በህዳሴም በአድዋም አሳይተናል። ትላንት ኢትዮጵያ ስትነካ ያለ ልዩነት እንደቆም ነው ዛሬም ስለ ነጋችን በጋራ ተሰልፈን ታሪክ መጻፍ ችለናል። በግንባር ቀደምነት የነበሩት በአጼ ምኒልክ የሚመሩት የገዥ ክፍሎች ከታች እስከ ላይ ያለውን ድጋፍ አግኝተው ነበር ከህዝብ። እዚህም በጣም የፖለቲካ ውጥረት በነበረበት ወቅት እንኳን ሁሉም የፖለቲካ ልዩነቱን ትቶ መንግስት በሚያስተባብረው ፕሮጀክት ውስጥ ተሰልፏል። ይሄ በሌላ ጉዳዮች ቢሆን እንደዚህ አይነት ትብብር እንደዚህ አይነት አብሮ መቆም አይገኝም ነበር። በህዳሴ ግድብ ላይ ሲባል የህዳሴ ህልውና በዚህ በህዝብ ድጋፍ ላይ በሚያርፍበት ወቅት ማንም ፊቱን ያዞረ የለም፣ አንድ ላይ ቆሟል። ያ ለነፃነት ይህኛው ነፃነትን ከሚነፍክ ድህነት ጋር የተደረገ ትንቅንቅ ነው። መሰባሰብ ለአንድ ትልም መቆም ውጤቱ ምን እንደሆነም ታይቷል። ፕሮጀክቶቹ ወይም ጉዳዮቹን ሊለያዩ ይችላሉ። እዛ ውስጥ ዋናው እንቅስቃሴ በጦር ኃይል አገርን መከላከል ነው። እዚህ ደግሞ ያለው ትንሽም ትልቅ የሚሆን ሀብትን አሰባስቦ አንድ ዘላቂ የደፊቷን ኢትዮጵያ የተሻለ የሚያደርግ ፕሮጀክት ጀምሮ ማጠናቀቅ ነው እና አንድ ላይ መቆምን ማስፈለጉና ያን ደግሞ ተግባራዊ መሆኑ ያመሳሰላቸዋል። ሁለቱ ታላቁ የኢትዮጵያ ሕዳሴ ግድብ በታሪክም በትውልድ መነሳቱ አይቀሬ ግዙፍ ስኬት ነው እና ዳግማዊ አድዋ መሰኘቱም እንደዚያው ነው።